የኢትዮጵያ ቡድን እኮ 31 ዓመት ለማለፍ መቆየት የለበት፣ ይህን ያህል መጠማት የለበት። ሰላም ጤና ይስጥልኝ እንደምን አላችሁ ውድ የልግዳ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ በዘጠነኛው የአፍሪካ ዋንጫም ኢትዮጵያን ከ31 ዓመት በኋላ በአፍሪካ መድረክ ማሳተፍ የቻሉትን አሰልጣኝ ሰውነት ቢሻውም የህይወት መንገድ ላስቃኛችሁ። ወደድኩም አብራችሁን ቆዩም። አሰልጣኙ እንዲህ ይላሉ። ህዝቡ እያሳዝናል። በአፍሪካ ዋንጫ ለመሳተፍ ግዴታ 31 ዓመት መጠበቅ የለብንም፣ የውጤት ራብም ሊገጥመን አይገባም ይላሉ። ስኪታማው የቀድሞ ብሔራዊ ቡድናችን አሰልጣኝ ሰውነት ቢሻው ዳር 11 ቀን 1942 ዓ.ም ተምረት በመራብ ኢትዮጵያ በአማራ ክልል ምዕራብ ጎጃም ዞን በምትገኘው በትንሹ ከተማ ቡሬ የተወለደ ኢትዮጵያዊ አሰልጣኝ ነው። እቺ ከተማ በወለጋ በጎንደርና በሸዋ መካከል ባለው አነስተኛ የንግድ እንቅስቃሴና የንግድ ትስስር ቦታ ላይ የምትገኝ ትንሽ ከተማ ነች። የግብርና ማሰልጠኛ ኮሌጅና ቡሬ ባጉና የተሰኘ የማድን ውሃ ፋብሪካ፣ የደብረ ማርቆስ ዩኒቨርሲቲ ብራንች በከተማዋ የሚገኙ የዘመናዊ ኢንዱስትሪ እድሎች ናቸው። አሰልጣኝ ሰውነት ቢሻው በ2001 እና በ2005 በምክትል አሰልጣኝነት ከአንጋፉ አሰልጣኝ አስራት ኃይሌ እንዲሁም በ2006 በዋና አሰልጣኝነት በቅደም ተከተል ሩዋንዳ፣ ኢትዮጵያና እና ሩዋንዳ ላይ የምስራቁና የመካከለኛው አፍሪካ ሴካፋ ሻምፒዮን መሆን የቻለ አሰልጣኝ ናቸው። ሰውነት ቢሻው ከሦስት አስርተ ዓመታት በኋላ የኢትዮጵያ ብሔራዊ ቡድንን ዓለም ዋንጫ ምርጥ አስር ቡድን ውስጥ እንዲቀርብ ያደረጉ፣ በቻን ውድድር ለመጀመሪያ ጊዜ እንዲሳተፍ ከፍ ያለ አስተዋጽኦ በማበርከት የሀገር ባለውለታ መሆን የቻሉ ታ ታላቅ የስፖርት አባት ናቸው። በጥቅምት 2011 ሰውነት ቢሻው የቤልጂየም አሰልጣኝ ቶም ትንት ፊት ከተሰናበቱ በኋላ በድጋሚ የብሔራዊ ቡድን አሰልጣኝ መሆን ቻሉ። በአፍሪካ ዋንጫ የመጨረሻ ማጣሪያ ጨዋታ ከሱዳን ብሔራዊ ቡድን ጋር በካርቱም አድርጎ የመጀመሪያ ጨዋታውን አምስት ለሶስት ሲሸነፍ፣ የመልሶን ጨዋታ አዲስ አበባ ስቴዲየም በወርቃማ ትውልድ አዳነ ግርማና ሰላዲን ሰይድ ጎል ሁለት ለባዶ በማሸነፍ ከሰላሳ አንድ ዓመት በኋላ ለመጀመሪያ ጊዜ በአፍሪካ መድረክ መሳተፉን አረጋገጠም። የወርቃማው ትውልድ ምርጥ 11 አዳነ ግርማ፣ ሰላዲን ሰይድ፣ ጌታነህ ከበደ፣ ቢያድግልኝ ደጉ፣ ደበበ አስራት፣ ብርሃኑ ምን ያህል፣ ስዩም ሽመልስና ጀማል ነበሩም። ኢትዮጵያ ከ1982 አስረኛ አፍሪካ ዋንጫ በኋላ ከ31 ዓመት በኋላ በአፍሪካ መድረክ እንድትሳተፍም ማድረግ ችለዋል። የኢትዮጵያ ብሔራዊ ቡድን ለአለም ዋንጫ ለማለፍ የመጨረሻ ምዕራፍ እንድትደርስም በማድረግ የራሳቸውን አሻራ ማሳረፍ የቻሉ አሰልጣኝ ናቸው። ብሔራዊ ቡድናችን በመጨረሻ በናይጄሪያ በሶስተኛው ዙር ሁለት ሽንፈት አስተናግዶ ከውድድሩ ውጪ ሆኗል። ምንም እንኳን በየትኛውም የዓለም ዋንጫ ማጣሪያ ኢትዮጵያ እስካሁን ባደረገችው ብቃት የተሻለ ውጤትም እንድታስመዘግብ ማድረግ የቻሉ አሰልጣኝ ናቸው። ከዛም በኋላ አሰልጣኝ ሰውነት ቢሻው ከስልጣናቸው ተሰናብተዋል። ከክቡር አቶ ይድነቃቸው የብሔራዊ ቡድን ስኬት በኋላም ሌላ አዲስ ስኬት ከብሔራዊ ቡድኑ ጋር መጎናጸፍ የቻሉም ሌላኛው አሰልጣኝም መሆን ይችለዋል። አሰልጣኝ ሰውነት ቢሻው በአሁኑ ሰዓትም የራሳቸውን አካዳሚ በመመስረት ተተኪ ወጣቶችንም እያፈሩ የሚገኙ ደንቅ ኢትዮጵያዊ አሰልጣኝ ናቸው።